በደቡብ አፍሪካ የተዘጋጀው የጂ ትዌንቲ አባል ሀገራት የመሪዎች ጉባኤ ላይ በክቡር ጠቅላይ ሚኒስትራችን የሚመራ ከፍተኛ ልዑካን ቡድን እየተሳተፈ ይገኛል። በዚህ አጋጣሚ የኢትዮጵያን ጥቅም በከፍተኛ ደረጃ የሚያስጠብቁ የተለያዩ የባይላተራል አገር መሪዎችና እንዲሁም የመልቲላተራል ተቋማት ኃላፊዎች ጋር እጅግ በጣም ስኬታማ ውይይት ተደርገዋል። በተለይ ደግሞ የግሎባል ፈንድ ለጤና ያለውን ድጋፍ አጠናክሮ እንዲቀጥል የገንዘብ ልገሳ ፕሮግራም ላይ ኢትዮጵያ ድምጿን ያሰማችበት ነው። የአፍሪካ ሀገሮችን በመወከል ከግሎባል ፈንድ ተጠቃሚ ከሚባሉ ሀገሮች አንዱና ዋነኛዋ ኢትዮጵያ ነች። ሰፊ የሆነ የጤና ፕሮግራም ነው ኢትዮጵያ ያላት ከግሎባል ፈንድ ጋር። ግሎባል ፈንድ ለቀጣይ አመታት የሚሰጠውን ስራ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ የተካሄደበት ነው። በዚህ ላይም ኢትዮጵያ ልገሳውን እንዲሳካ የበኩሏ ሚና ተወጥታለች ማለት ነው። ከዚህ በተጨማሪ ከደቡብ አፍሪካ ሀገር ፕሬዚደንት ጋርም ሰፋ ያለ ውይይት ተደርጓል። በዚህ ውይይታቸውም ደቡብ አፍሪካ ለኢትዮጵያ ከፍተኛ ከበሬታ እንዳላቸው ለክቡር ጠቅላይ ሚኒስትራችንም በኢትዮጵያ ደረጃ እየመጣ ያለው አጠቃላይ ኢኮኖሚ እድገት፣ የማክሮ ኢኮኖሚ ሪፎርም፣ በተለይ ደግሞ አዲስ አበባ ላይ አጠቃላይ የተፈጠረው ለውጥ ለአፍሪካ ትልቅ ተምሳሌት፣ የጋራ መዲናችንም በከፍተኛ ሁኔታ እየገነባቻት ነው በሚል በከፍተኛ አድናቆት አንስተዋል። የደቡብ አፍሪካ ባለሀብቶች በኢትዮጵያ ላይ ኢንቨስት እንዲያደርጉ፣ በአፍሪካ ጋራ ጉዳዮች ላይ አብሮ ለመስራት በጋራ ተባብሮ በአፍሪካ ደረጃ አፍሪካን ከማሳደግ አንጻር አብሮን በጋራ መስራት እንዳለባቸው የአፍሪካን የጋራ ጥቅም የሚወክሉ ጉዳዮች ላይ በዓለም አቀፍ መድረክ ላይ እንዲሰሙ ከፍተኛ ትኩረት ለማድረግም ውይይት አድርገዋል። የአሁኑ ጂ ትዌንቲም ለመጀመሪያ ጊዜ ነው በአፍሪካ ምድር ሲካሄድ ደቡብ አፍሪካ ማለት ነው። የአፍሪካ ጉዳይ ከፍተኛ ትኩረት አግኝቶ ውይይት ከተካሄደባቸው ጉዳዮች ነው። ክቡር ጠቅላይ ሚኒስትራችንም በልዩ ሁኔታ ተጋብዘው ተጋባዥ እንግዳ ሆነው ንግግር አድርገዋል። በዚህ ንግግራቸውም በቀጣይ የዓለም የኢኮኖሚ ትብብር ማዕቀፍ የአፍሪካን ድምፅ በመወከል የኢትዮጵያንም ድምጽ በመወከል የመደመር ፍልስፍናን ማዕከል አድርጎ በቴክኖሎጂ በክላይሜት እና በብዙ ጉዳዮች ላይ ምን መስራት እንዳለበት በስፋት አንስተዋል ማለት ነው። ከዚህ ስብሰባ ጎን ለጎን እንግዲህ ከሁሉም ዓለም አቀፍ ዋና ዋና የኢትዮጵያ ጋር ከሆኑ የተቋም መሪዎች ጋር ሰፊው ተካሂደዋል። አንደኛ ከአይኤምኤፍ ሊቀመንበሯ ጋር ሰፊው ተካሂደዋል የኢትዮጵያ ውስጥ የተካሄደ ያለው የማክሮ ኢኮኖሚ ሪፎርም በስኬታማ ደረጃ የተካሄደ እንደሆነ ውጤቱም በጣም ጥሩ እንደሆነና አይኤምኤፍ ከኢትዮጵያ ጋር ለው አጋርነት አጠናክሮ መቀጠል እንዳለበት ከጥሩ መግባባት የተደረሰበት እና በተለይ ለቀጣይ ኢትዮጵያም ኮፕ በምታዘጋጅበት ወቅት ሰፋ ያለ ድጋፍ ማድረግ እንደሚገባቸው ከስምምነት የተደረሰበት ነው ማለት ነው። ሁለተኛ ደግሞ ከአለም ባንክ ፕሬዚደንት ጋር ሰፊ ተካሂደዋል። የአለም ባንክ በኢትዮጵያ ሰፊ ፕሮግራም እና የፋይናንስ ድጋፍ ከሚያደርጉ ዋነኛ የልማት አጋር ነው። ከፕሬዚደንት አጄ ባንጋ ጋር የተደረገው ውይይቱም እጅግ በጣም ስኬታማ ነው የነበረው። በቀጣይ ስለሚኖሩን የፋይናንሲንግ ድጋፎች፣ የፕሮጀክት ድጋፎች፣ የፖሊሲ ፋይናንስ ድጋፎችም በተጠናክሮ እንደሚቀጥሉ አረጋግጠዋል ማለት ነው። ኢትዮጵያ እያሳየችው ያለው የማክሮ ኢኮኖሚ ሪፎርም ውጤታማነት፣ አጠቃላይ በኢትዮጵያ የመጣው የልማት ውጤትና አቅም ተጠናክሮ መሄድ ከልማት አጋሮች ድጋፍ በተጨማሪ ሰፊ ኢንቨስትመንት እንዲመጣም በተለይ ደግሞ ኢትዮጵያ ለምታካሂደው የሜጋ የሆነው የቡሾፍቱ ኤርፖርት ግንባታ ላይም የወርልድ ባንክ ተቋማት የበኩላቸው ሚና እንደሚወጡ ማረጋገጫ የሰጡበት ነው ማለት ነው። ከዚህ በተጨማሪ ከአዲሱ የአፍሪካ ልማት ባንክ ፕሬዚደንት ጋርም እጅግ በጣም ስኬታማ ውይይት ተካሂደዋል። አዲሱ የአፍሪካ ልማት ባንክ ፕሬዚደንት ኢትዮጵያም ጭምር ደግፋቸው ነው ወደ ስራው ያሸነፉት ማለት ነው በምርጫው ለኢትዮጵያ ምስጋናቸውን ለክቡር ጠቅላይ ሚኒስትራችን ምስጋናቸውን አቅርበዋል። በተለይ ኢትዮጵያ ዋነኛ የአፍሪካ ልማት ተምሳሌት አገር እንደመሆኗ መጠን የአፍሪካ ልማት ባንክ በኢትዮጵያ ውስጥ የሚሰራቸውን ስራዎች ላይ አጠናክሮ ለመቀጠል ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ለመስራት ከፍተኛ ፍላጎት እንዳላቸው አሳይተዋል። ኢትዮጵያ ለምታካሄደው የትልቁ የቢሾፍቱ ኤርፖርት ፕሮጀክት ደግሞ ኢትዮጵያን ወክሎ የፋይናንስ የማፈላለግ ስራውን እየሰራ ያለው የአፍሪካ ልማት ባንክ ፕሬዚደንት ነው። የአፍሪካ ልማት ባንክ ፕሬዚደንቱም በመደበኛው የልማት ፕሮግራም በፖሊሲ ፋይናንሲንግ እንዲሁም በቡሾፍቶ ኤርፖርት ላይ አጠናክሮ ከኢትዮጵያ ጋር እንደሚሰሩና በተለይ ደግሞ የቡሾፍቶ ኤርፖርት የፋይናንስ የማፈላለጉን ስራ ከኢትዮጵያ መንግስት ጋር ስምምነት አለው። በዚህ መሰረት የራሱንም ብቻ ፋይናንስ ሳይሆን ከብዙ የዓለም የፋይናንስ ተቋማት ፋይናንስ በአስተማማኝ ደረጃ ስራቸውን እየሰሩ እንደሆነ አረጋግጠዋል ማለት ነው። ስለዚህ የነበረው የባይላተራል ውይይት ከአፍሪካ ልማት ባንክ ፕሬዚዳንት ጋርም እጅግ በጣም ስኬታማ ነው የነበረው። እንግዲህ ከሌሎች ሀገሮችም ጋር በስፋት ተካሂደዋል። ከፈረንሳይ ፕሬዚዳንት ጋር ተካሂደዋል። ከጀርመን መርሃ መንግስት ጋር ውይይት ተካሂደዋል። ከሌሎች አገሮችም ጋር ተካሂደ። በተለይ የኢትዮጵያን የማክሮ ኢኮኖሚ ሪፎርም የሚደግፉ አገራት ናቸው። በመደበኛው የልማት ፋይናንስ በተጨማሪ የሪፎርም ፋይናንስ ድጋፍ ላይም አብረን እንደምንሰራ ማረጋገጫ የሰጡበት ነው ማለት ነው። ስለዚህ መደበኛው የጂ20 ጉባኤን በመጠቀም የኢትዮጵያን የኢኮኖሚ ተጠቃሚነት በከፍተኛ ደረጃ የሚያሳድጉ ሰፋፊ ውይይቶች ነው ከመልቲላተራል ተቋም መሪዎችም ከባይላተራል አገራት መሪዎች ጋር የተካሄደው። አመሰግናለሁ።